ሰባተኛ አመቱ ላይ ይገኛል። ይህንን ሰባት አመት በተለያዩ መርሃ ግብሮች በክፍለ ከተማ ደረጃ በሁሉም ወረዳዎቻችን እያከበረን ነው የምንገኘው። በመርሃ ግብራችን መሰረት ዛሬ የትናንት ነገና ዛሬ ለኢትዮጵያ ልዕልና በሚል መሪ ሀሳብ በዚህ እንዲህ በአማረና በደመቀ መልኩ የጽዳት ንቅናቄ ለማድረግ እዚህ ተገናኝተናል ማለት ነው። እንግዲህ ዛሬ በመርሃ ግብራችን መሰረት በጽዳት ንቅናቄ እዚህ የተገናኘንበት ዋነኛ ዓላማ 2010 ዓመተ ምህረት የተበሰረው መንግስት ወደ ስልጣን ከመጣ ጊዜ ጀምሮ ኢትዮጵያን ብሎም አዲስ አበባን እንደ ስሟ አዲስና አበባ በማድረግ ሂደት ውስጥ በአካባቢ ጽዳት በከተማ ውበትና አረንጓዴ ልማት እንዲሁም በተለያዩ ተግባራት እያከናወናቸው የመጣቸው ስራዎች የሚታዩ የሚጨበጡና የሚዳሰሱ ስለመሆናቸው ብሎም ደግሞ በፖሊሲና ስትራቴጂ ደረጃ የተያዘው አካባቢን የማጽዳት ውብ የማድረግ ጽዱና አካባቢን በመፍጠር ሂደት ውስጥ መላውን ሕብረተሰብ የማነቃነቅ እንቅስቃሴው ውጤታማ ስለመሆኑ ማሳያ ነው ማለት ነው። እንደ ክፍለ ከተማችንም ባለፉት ሰባት ዓመታት በርካታ የጽዳት ንቅናቄዎች ተደርገዋል። ይህም በመሆኑ ምክንያት ትላንት ለኑሮ ምቹ ያልነበረችው አቃቂ ቃሊቲ ክፍለ ከተማ ዛሬ ውብ፣ ጽዱ ከመሆኗን ባሻገር የስበት ማዕከልም ጭምር እየሆነች ነው የመጣቸው። የክፍለ ከተማ አስተዳደር በያዘው እቅድ ውስጥም አካባቢን ውብ የማድረግ ጽዱ የማድረግ ተግባራት ከማናቸውም ስራዎች በላይ የላቀ ትኩረት የተሰጣቸው ናቸው። ይህም በመሆኑ ምክንያት ከኮየ ፈጬ እስካቦ ማዞሪያ ድልድይ እስካቦ ማዞሪያ ቤተክርስቲያን ማዞሪያ ድረስ በራስ ተነሳሽነት የተሰራውን ኮንዶሚኒየም የተሰራውን የኮሪደር ልማት ማንሳት ይቻላል። ከዛም ባሻገር ደግሞ በከተም በክፍለ ከተማ ውስጥ በርካታ የልማት ስራዎችም እንዲከናወኑ በማድረግ ሂደት ውስጥ ጉልህ ድርሻ ያላቸው እንቅስቃሴዎች እየተፈጸሙ ነው የሚገኙት ማለት ነው። ስለዚህ ወደ ኋላ መለስ ብለን ትላንትናችንን ስንመለከት በመካከላችን የነበረ ህብረ ብሔራዊ ወንድማማችነትና እህትማማችነት እየላላ ሀገራዊ እይታን ከማየት ይልቅ ወደ ራስ ማንነት የመመልከት አባዜዎች እየበዙ የመጡበት፣ በጋራ ሆነን ለአንዲት ኢትዮጵያ ከመስራት ይልቅ ሁላችንም የየራሳችንን አካባቢ እየተመለከትን ትልቅ ህዝቦች ሆነን ስናበቃ እያነስን የመጣንበት፣ በዓለም መድረክም ጭምር ከዚህ ቀደም ይሰጠን የነበረው ቦታና ስፍራ እያነሰ የተለያዩ ጫናዎች እንዲደርሱብን የሆነበት። ከዛም ባሻገር አካታችነት፣ አሳታፊነት፣ ፍትሃዊ ተጠቃሚነት የሚባሉ መርሆች በመጣሳቸው ምክንያት አንዱ ቤተኛ ሌላው ደግሞ ተመልካች፣ አንዱ ዋና ተዋናይ ሌላው ደግሞ አጃቢ የሆኑበት ሂደት ነበር የነበረው። ይህንን መላው ኢትዮጵያውያን ከዳረ ዳር በጋራ ሆነው ተንቀሳቅሰው ባደረጉት ትግል ይሄ ለውጥ ሊመጣ ችሏል። ለውጡም ደግሞ ፍሬ እያፈራ ነው የሚገኘው። በመሀከላችን ዛሬ ላይ ገዢ ትርክትን ለማጽናት ነጠላ ትርክትን ለመድፈቅ የምናደርገው ጥረት እውነትም ውጤት እያመጣ ነው ያለው። በአመራራችን በአባላችን፣ እንዲሁም በመላው ህዝባችን መካከል ህብረ ብሔራዊ ወንድማማችነትና እህትማማችነት መሪ ሆኖ እየተገነባ ነው ያለው ከዛም ባሻገር መደመርን መንገዳችን አድርገን መዳረሻችንንም ብልጽግና አድርገን እየሰራን ባለነው ስራ በምግብ ጭምር ራሳችንን የቻለበት ከዛም ባሻገር በአለም መድረክ በአለም መድረክም ጭምር ከተሳትፎ ወደ ተጽዕኖ ፈጣሪነት የተሸጋገረ ዲፕሎማሲንም ጭምር መከተል የቻል ህዝቦች ሆነናል ማለት ነው። በማዕከላችን ህብረ ብሔራዊ ወንድማማችነትና እህትማማችነት በመገንባቱም ከውስጥም ከውጭም ጭምር የተቃጡብንን ጥቃቶች ሉዓላዊነታችንን ጭምር ለመዳፈር የተደረጉ የተሰሩ ሴራዎችንም በጋራ ሆ ብለን ተመን በጋራ ተቀናጅተንና ተንቀሳቅሰን ማክሸፍ ችለናል። ሉዓላዊነታችንን አስከብረን ታላቅ አገር ለመፍጠር የሚያስችል ጉዞ ጀምረናል ማለት ነው። በእነዚህ ተግባራት ውስጥ ዛሬ እዚህ የምትገኙ አካላት በሙሉ ንቁ ተሳትፎ ጉልህ ተሳትፎ እንደነበራችሁ ማንሳት ለቀባሪው ማርዳት ነው የሚሆንብኝ። በተለይ የጸጥታ አካሎቻችን የፌዴራል ፖሊሶቻችን በምናደርጋቸው መርሃ ግብሮች ላይ ብቻ ተገኝቶ መርሃ ግብሩ እንዲደምቅ በመርሃ ግብሩ ላይ ከመሳተፍም ባሻገር የሕይወት መስዋዕትነትም ጭምር እየከፈላችሁ ሀገራችን ዳር ድንበሯ እንዳይደፈር በማድረግ ሂደት ውስጥ ላበረከታችሁት ጉልህ አስተዋጽኦ የክፍለ ከተማችን አስተዳደር የክፍለ ከተማችን ህዝብ ታላቅ አክብሮትና ምስጋና ነው ያለን ለእናንተ፣ እጅግ አድርገን እናመሰግናቸዋለን። የአዲስ አበባ ፖሊስ ኮሚሽን አመራርና አባሎቻችንም ከተማችን የጥቃት ማዕከል፣ የትርምስ ማዕከል እንዳትሆን በማድረግ ሂደት ውስጥ የሰላም ሰራዊቶቻችንን በማቀናጀት የተለያዩ የጸጥታ አካላትን በማቀናጀት 724 ደከመኝ ሰለቸኝ ሳትሉ ባለፉት ሰባት ዓመታት ከተማችን አዲስ አበባ ሰላማዊት ከተማ እንድትሆን የጀመረችው የልማትና የመልካም አስተዳደር ጉዞ እንዳይደናቀፍ በማድረግ ሂደት ውስጥ ያበረከታችሁት አስተዋፅኦ እጅግ የላቀ ነው። ለእናንተም አክብሮት አለን፣ ምስጋና አለን ለማለት ወዳለሁኝ። እንዲሁ የእሳትና ድንገተኛ ስራ አመራር ኮሚሽን አመራሮቻችን በተለያዩ አካባቢዎች ድንገተኛ አደጋዎች በሚደርሱበት ወቅት ከጎናችን ሆናችሁ እየደገፋችሁን እያገዛችሁን ያላችሁት የእናንተም አስተዋጽኦ እጅግ የማይናቅ በመሆኑ ለእናንተም ታላቅ አክብሮትና ምስጋና አለን ለማለት እወዳለሁ። መላው ሕዝባችን መላው አመራራችን በየደረጃው የሚገኘው የጸጥታ አካላችን በጋራ ተቀናጅቶ ያለፉት ሰባት ዓመታት እጅግ ውጤታማ እንዲሆኑ በማድረግ ሂደት ውስጥ የነበረው ድርሻ ከፍተኛ መሆኑን ማውሳት ይቻላል። በቀጣይም ሀገራችንን በማበልፀግ ሂደት ውስጥ ገዢ ትርክት ግንባታችን ስር እንዲሰድና መሬት እንዲይዝ በማድረግ ሂደት ውስጥ ነጠላ ትርክትን በመድፈቅ ሀገራዊ ማንነትን ከፍ ለማድረግ በሚከናወኑ ስራዎች ውስጥ ህብረ ብሔራዊ ወንድማማችነትና እህትማማችነትን ለማጉላት ብሎም የሀገራችንን ብልጽግና ከዳር ዳር ለማረጋገጥ በሚደረገው እንቅስቃሴ ውስጥ ይህ ተሳትፎ ይህ አብሮነት፣ ይህ አጋርነት እንደማይለየን ተስፋ እናደርጋለን። የዛሬው ጽዳት መርሃ ግብራችን ዋነኛ ዓላማውም ይህንን መልእክት በጋራ ወስደን ለቀጣዩ ስራችን መነሳሳትን ለመፍጠር በመሆኑ